አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእኔ ቤተሰቦች እንዴት ናችሁ? እኔ ደህና። የምር ግን ዛሬ እንኳን አመሰግናቸዋለሁ፣ ሰብስክራይብ ለምታደርጉ ሁሉ አመሰግናለሁ። ይሄንን ማናየበት በስምንት ቀን ሶስት ሰው አድርጎኛል፣ አመሰግናለሁ። እና እንዴት ናቸው? ደህና ናቸው። የምር ረ ቢስሚላ ዲበረኝ አራ ዲበረኝ ም ዝም ብዬ ነው ያረቢ ማለት የገማው ነገር ነው። እኔ ኩ ሴቶችም መገራ ጋብ እናሰራ እናሰራ መልሰው ደግሞ እንተው እንተው በቃ ከህገወጥነት ህጋዊነት ይሻላል። አልበተገሉ በዛ ላይ ቤተሰቦቻችን አይተን እንመጣለን። እንግዲህ ዛሬ ነገስንን ቤተሰብ ያላየ ነው እኮ ወረቀቱ ስለሌለን ነው። ወረቀቱ ቢኖረን እኮ ችግር የለውም። እኔ አሁን የመንግስቱ ቀራማ አይደለም የከበድኝ፣ የከበድኝ ከፊል ለሚባሉት የሚከፈለው ብር ነው። ያለንባቸው ሰዎችም ዲአርቢ ንግድራገብኝ ላይ ተፈ ነገር። ምክንያቱም ቀዳር ብር አለም እኮ የሚከፈለው እንደ በአመት ስንትና ስንት ሺ ብር በጣም ውድ ነው። ስብሃን አላህ ብቻ ላይ ሀገራው እስኪ እንግዲች እንደውድ ያ ነው እና ወደ ነገራግብ ትብሎኛል። እስኪ እስኪ ኮሜንት ላይ ጻፈው። ማሰራቱ አሪፍ ነው፣ ግን ብሩ ብዙ ነው። ከቀራማው ሞዲፍ ለከፊል የሚከፈለው ብር ያ ከፊል ደግሞ ጥሩ ላይሆን ይችላል። ከከፊል ከፊል በቀየራችሁ ቁጥር አለው ለመክተብ የሚከፈል አለ ደግሞ ማለት ነው። ለአንድ ዓመት አንድ ከፊል ብታደርጉ ደግሞ ለዛኛው ሌላ ብታደርጉ አለው የሚከፈል ክፍያ። እና እኔ ወዳኝ ስብሃንላ ደግሞ የምንሰራባቸው ሰዎችም ከቤታችን ከወጣ ከቤታቸው ከወጣን ያበላሹብን አልሸይሉም ማለት ነው። እንደምታውቀው ሲም ካርድ እንኳ ገዝተው ከቤታቸው ከወጣን የቆርጦታል። መኖሪያ ፈቃድም እንደዛ ነው የሚያደርጉት። ችግር ነው እና ግራ ገባኝ ሁላ። የቀራማው መክፈል ሳይሆን ከከፊል ጋር ያለው ነገር ነው። አሁን የራ ስለ ጥያቄ ያመጣው መጀመሪያ ነው። አሁን ልጄ ለፓስፖርት ተመዝገብ፣ ለፓስፖርት ከፍዬ እስከሚመጣ ድረስ የከፊል ጉዳይ አላሳሰበኝም። ምክንያቱም እኔ አሁን ያሳሰበኝ በኋላ ያበላሽብን ምናምን ነገር የሚለው ነው ምክንያቱም የምንሰራባቸው ስምንተው ለ ይህና አካል አመት ሆ እኔ አሁን አብሬያቸው ያለሁት እንኳን እንግዲህ ሶስተኛ አመቴ፣ ቢያንስ ሁለት አመት ከስድስት ወር ምናምን ነገር እየሆነኝ ነው ማለት ነው። አብረናቸው ኑረንም ሲያበቃ እነሱ በቃ ከላስ ከዚህ ሁሉ በቁርጡ በክፍያ ይሻላል መሰለኝ አይደለም? እና ኮሜንት ላይ ጻፉልኝ እስኪ። ስብሀን አላ ት ማሰቡን ያስጠላኝ ምን አሰብ አመጡብኝ። ዝም ብለው ደህና ኑረን ኑረን የመንግስት ዝም ብሎ የምር ባያመጡ ሲሻለኝ የመሸ አሰል ነው ያሰማት ናይ ግን ሀሳብ ሀሳብ ነው የሆነው። ወይ ቁርጥ አድርገው ወደ አንድ ጋር አልወስንም፣ በቃ እንደዚህ አንዴ እንደዚህ አንዴ እንደዚህ ሆነ ማስበው ማለት ነው እና ኮሜንት ላይ አስተያየት ስጡኝ። እሺ ሰምታችኋል። እና ኤጀንሲዎቹ ደግሞ ደግሞ ምንድን ነው የሚባለው? አሀ ኤጀንሲ የሚባለው ለካ አዲስ አበባ ያሉት ናቸው። አዲስ አበባ ወደ ሲሆን አሉ መሰለኝ፣ አላውቅም አዲስ አበባ ያሉት ናቸው። እዚህ ያሉት አይባሉም አሉ ሰምታችኋል። ምንድን ነው የሚባሉት ስማቸው አያዘኝም። እንትን ኤምባሲ ኤምባሲ እኔ አፌ ስለማይገባ ነው እንጂ እኮ ጠፍቶኛል። አይደለም አዎ እነ ሌላ ሰብስክራይብ አድርጉኝ፣ አሁንም ሰብስክራይብ አድርጉኝ። አስር ሺ አስገቡኝ። አስር ሺ የሰው በስንት አመት አስር ሺ ሰብስክራይብ አድርጉ። አይገባ ዩቱብ ነው የምሰራው እንደ ገማማከት ሰራ ወይ ሰአብድን አስጎበኛቸኋለው እየዞርኩኝ ማለት ነው በግሬን በግሬን ቢሆን በግሬ ምክንያቱም ይህን ሸዋር መታወቂያ ስለሆነ ባይገው እናስገበኛቸው አልቻ አላ ሰብስክራይብ አድጉ፣ አስር ሺህ አስገቡኝ። አበረታቱ ግን ሆናችሁ ነው ምስኪን አትወዱኝ። የምር አበረታቱ። መኮ ብስሚላ እና ሰብስክራይብ አድጉ፣ አስር ሺህ አስገቡኝ። በቃ ሰብስክራይብ አድጉ፣ እንትናችሁ ስልካችሁ ሰብስክራይብ ማደ ልታደርጉ ስትሉ

ገና ነው እኮ ሲጀምር ገና መጀመሪያ ወልራ ወራይናን ስድስት ወር ነው ፈቃዱ። ጊዜ ያለን አይደል እንዴ? መቸኮል አያስፈልግም። ማረጋጋት ያስፈልጋል። ግን እፍ ማሰብ አልፈልግም። ግን የምር ይሮ ቢስሚላህ ረህማን ረሂም ማሰቡ በጣም ትንሽ ይደብራል፣ እላችሁ አለሁኝ። ለማንኛውም ጥሩ ነው፣ በርቱ እናንተ። ምናለባችሁ እንዴ?

በዛ ብቻ ላይ አገራፍን እለሳምርልን ማለት ነው። ለሁላችንን ውዳች ነገሩ ለአመት ስለሆነ የሚከፈለው ይከፈል። ስንት አራት ሺህን ተከፈለ፣ ሶስት ሺህን ተከፈለ ለአመት ስለሆነ ችግር የለውም ቀረማው። እኛ ደግሞ ብዙ ስለቆየ ነው። እኔ በነገራችን ኮንትራት አንድ ቤት የሰራ ሁት አንድ አመት አንድ ቤት በሁለተኛ አመት ሰው ሌላ ቤት ነው። እንትን ያው አልሰራም ብዬን ብዬ ማለት ነው። ግን እንትን አላሉትም እነዛኞቹ እንትን ያሉ አይመስለኝም። ካፌ ልዬ ያው መጀመሪያ ያሉት ናቸው እንጂ በኋላ ነቅር አልተደረገም መሰለኝ። ያለሁ አለም እና እንግዲህ ያለሁ አለም ዞሮ ዞሮ ኑሮ ኑሮን አሁን እንደገና ሱብሃነላህ ወይ ቀደም ብሎ አላመጡ ወይ በቃን ብለን ሀገራችን ከሄድን በኋላ አላመጡ። አጉል ሰዓት ላይ የምሮ ለኛል እንደኛ እንደኛ፣ ግን አብዛኞቹ እያሰሩ ያሉት እንደኛ እንደኛ ያሉት ናቸው። እንደኛ ያው እንደኛ ያው የቆይስ የቆይስ ናቸው እያሰሩ ያሉት። ደግሞ ሲጀመርም ህጉ የሚመለከተው እኛ ላይ ስለሆነ የዘን ሰዓት መተን ገመት ተሰርቶልን እየሮጥን ያመለጠ የወጣ ነውን ስለሆነ ማለት ነው። በዚያ ላይ የመጡት ብዙም የሚያሰራ የለም። ምክንያቱም እነሱም እንትን አይልም

ብቻ ያደናግራል። የብዙ ልጆች ሀሳብ ነው በነገራችን ላይ ብዙ ልጆች ናቸው። ይችን ኢቃማ ላሰራባት ወይስ ይቻት ሊሄድ እኔ ራስ ጥያቄ ነው። ወይስ ይቻት ሊሄድ እኔ ግን እንደ ራሴ ማለት ነው። እንደ ራሴ በእርግጥ አሁን አሁን እዚህ ኢቃማችን ስንት ዓመት ከቆየን በኋላ የምናሰራበት ብር አንድ ነገር ይገዛልና ነገራችን ላይ ይሁን፣ አንድ ነገር ይገዛል በእርግጠኝነት አንዳንዶቻችን። አባክ ነው ልንጨርሰው እንችላለን፣ ውስጥ የነዛል አንድ ሱ አንድ ሱ አንድ ሱ አምስት ሰው ተሰርሰን ለራሳችንም ስንል መዘን ልንጨርሰው እንችላለን። አንዳንዶቻችን ደግሞ ወይ አንድ ስራ ልንሰራበት እንችላለን ወይ አንድ ነገር እንገዛበት እንችላለን። እየተርፋም ይሆን አለ አይሆን መላሁ አለ አላ ሲባከረ አላ ሲባረከው ነው ሁሉም ነገር ማለት ነው። ከዚህ ያልቃል ያው ብር ነው ማለቁ አይቀርም። ግን ይህን ብናሰራበት ቤተሰቦቻችን እናያለን። ትልቁ ነገር ቤተሰቦቻችንን አይተን አማራጭ ይሆናል። እኔ እንደ ራሴ እንደዛ ነው፣ እንደ አማራጭ ነው። ቤተሰቦችን አይቼ ከዛ ከላስ አማራጭ ይሆነኛል እንሻአላ። እንደዛ ብዬ አስቤ ነው ከላስ፣ በዩቱብ እሰራለሁ፣ እናንተ ሰብስክራይብ ታደርግኛላችሁ ማለት ነው። እና እንደዛ ነው እንጂ በእርግጥ ብሩ ብዙ ነው። ብሩ ሲሳሰብ ራስ ያዞራል ማለት ነው። ግን ቢሆንም ያው ብር ነው፣ ምንም አይደለም። ዋናው ነፃነት ነው፣ ዋናው ነፃነት ነው። እያ መሳነ ኖር መቼም እዛ እንደዚ ነው። ተፍትሻለ ምናምን ስንበል ወደ ውጭ ንወጣ ሁላ ቤት ሁላ ቤት ውጭ እንዲናፈቀ ነው ምንኖረው። ምነው ወረቀት ስለሌለ ነው፣ ሁላችን አይደል እንዴ? ስለዚህ እኔ መሽም እኔ መሽም መስራት ይሻላል፣ ብሩን ሳስበው ቢያዞረኝ ራሴን ቢያዞረኝ ማሰራትቱ ይሻላል አማራጭ ስለሚሆነን ማለት ነው። ምክንያቱም በቃን ብሎ ከዚህ ሰርተው ሂደው መልሰው እንደገና አረብ ሀገር ታዋቸዋላችሁም። በቃን ብሎ ሂደው መልሰው አረብ ሀገር ንጃን እንደ አንድ ሴት እንኳ እስካሁን አላየንም። በቃ ብላ ገብታ አድባ የተቀመጠኝ ማለት ነው። አንድ ልጅ ወደው መምጣት ነው። መልሰው አንድ ልጅ ወደው መምጣት ነው። ወይም ሁለት ልጅ ወደው መምጣት ነው መልሰው። እላችኋለን ብቻ ላይዛምረው እንግዲህ ተወዳቸው ማለት አገራድ ማለት ነው፣ እላችኋለሁ። በቃ መልካም ጊዜ ለምታሰሩም እንግዲህ፣ ያላ ከመልካም ሰዎች ከመልካም ከፊል ይግጠማችሁ። ለኔ ምን እንደዚህ ያለ ከመልካም ከፊል ይግጠመኝ። ላይ ወደ ወደ ከመይ በቃ ሁሌም ስነ ስርዓት ካለው ሰው ማለት ነው። ስነ ስርዓት ካለው ሰው ምክንያቱም ገና ማን እንደሚሆን አላቅም እኔ ያለ ራሱ ገና ነኝ ማለት ነው። እህ ያ ረቢ ብቻ አንደጋግራለን፣ እላችኋለሁ። ለሁላችንም አላህ ያሳምርልን። ወይኔ በር ልክፈት እና ሁላችሁን ከልብ አመሰግናለሁ፣ ለምታበረታቱ ሁሉ። አሁን ኮሜንት አስተያየት ስጡ፣ ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ሁላችሁን በልብ ያላችሁበት አንስፋ መታለ ሰላማችሁን ያብዛልኝ። ኢንሻአላህ በሌላ ቀጣይ ደግሞ ባሪፋር ቪዲዮ እመጣለሁ ማለት ነው። ኢንሻአላህ ሁላችንም ከልብ አመሰግናለሁ። በያላችሁ ቦታ ላይ ተጠብቃችሁ እንግዲህ አላ ሀይሮኒክ ጠመን ማለት ነው። እንግዲህ ኢንሻላህ ኢቃማችን ጠቃሚ ከሆነ ለኛ የሚጠቅመን ከሆነ የሚሰከደናል ያድርገው ማለት ነው። ግን ጥንቃቄ እያደረጋችሁ ብዙ ልጆች ማለት ነው። ወላሂ አሁን ማለት ብሩ ብዙ ነው። እንኳንስ ለዛውም ደግሞ ፎርጅ ሊሆን ቀርቶና በትክክሉ ለሚወጣው እንኳን ብሩ ብዙ ነው። በጣም ብዙ ነው ማለት ነው። በኢትዮጵያ ምንዛሪ ሲታሰባብሶ ከባድ ነው። ግን ቢሆንም ምንም አይደለም ምንም አይደለም ማለት ነው። የሰው ልጅ ዋናው ጤና ነው፣ ዋናው ደህንነት ነው። ተሰርተ ይገኛል ማለት ነው። እና ጥንቃቄ አድጉ። ከፊልም ያገኝ መጀመሪያ አስታውሉ፣ አስቡ ማለት ነው። እኔ አሁን መጀመሪያ ላይ ይሄ ህግ ሲወጣ ያለኝ አስተሳሰብና የአሁን ትንሽ ይለያል ማለት ነው። ቢያንስ እንኳ ማለት ጥሩ ከፊል ማየት አለብን። በቃ ለሰው የሚያስብ አላህን የሚፈራ ለሰው አላህን የሚፈራ መሆን አለበት ማለት ነው። እኛ ይሁን ሁላ ብር ከፍለን እንትን እንደምንል የሚረዳ በቃ ራሱ ላይ አርጎ የሚያስብ መሆን አለበት ማለት ነው። ሌቦች መሆን የለባቸውም። ሌባ የኛ ሰዎች አይደለም። ሌባ በየቦታው ሞልቷል። ብርን የማይወድ የለም። ሁሉም ይወዳል ማለት ነው። እና ጥንቃቄ አርጉ ማለት ነው ውዶቼ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራ